እናንተስ በፊዮሪና በቅዱስ ጥምረት ምን ትላላችሁ? የሶሲና የዮሲያስስ ነገር ወዴት እንዴት ትፈልጋላችሁ? ቦጭራ ትርታው ጋር ቀርቦ ፍቅሩን ይግለጽ ወይንስ ከሌላ ሴት ጋር ተጣምሮ እንመልከተው? ከጄሪ ጋር ተቀራርበው ፍቅረኛ ማቾች ቢሆኑ ጥሩ የሚሆን አይመስላችሁም? ይህንንም ጥቀሱልኝ። ሰላም ሰላም እንደምን ቆይታችኋል? ውድዶች ቤተሰቦች፣ ዛሬም በአንድ ቪዲዮ መጥቻለሁ። ከዚህ ቀደም አፍላ ፍቅር ክፍል አንድ መቶ ዘጠኝ ተለቅቆ ተመልክተነዋል። ከዚያ ክፍል በኋላ ብዙ ኦዲየንሶች አንድ ያልተጠበቀ ነገር ኮሚንሴሽን ላይ አስቀምጠው ተመልክቼ እንግዲህ ወደ እናንተ ላደርስ መጥቻለሁ። እንደሚታወቀው ክፍል አንድ መቶ ዘጠኝ ላይ ቅዱስ ድንገት ፊዮሪን ሊያጠቁ ያሉ የጸጋ ሰዎች በከበቧት ጊዜ ድንገት የደረሰው ቅዱስ ፊዮሪን ለማስጣል አንደኛውን ሰው ከመሬት ጥሎ ፊዮሪ ጀግናዋ ደግሞ ሌላኛውን ከመሬት ጥላው ማምለጣቸው ይታወቃል። ይህንንም ከተመለከተ በኋላ ኦዲየንሱ አንድ ነገር ሲናገር አለም ደግሞ ኮሚንት ሴክሽን ላይ ሲያስቀምጥ ተመልክቼ ነበረ። በዩቲብ ቻናሎቼ ኮሚኒቲ ላይ በመለቃቸው ፖስቶች ስር የሚጻፉ ኮሚንቶችን ስመለከት ኦዲንሱ ምናልባትም የደራሲውን ብዕር ጠምዝዘው የግዴታ ፊዮሪን ከቅዱስ ጋር ለማጣመር እየሞከሩ እንዳሉ ነው ያሰብኩትና ይህ ነገር ደግሞ ቢሆን ይበልጥ ድራማ ውበት የሚኖረው ይመስለኛል፣ ኋላ ላይ ሳስበው። እንደምታውቀው ቅዱስ በቤዛና በያሬድ ፍቅር መካከል ሊገባ ያለ ሰው መሆኑን እናውቃለን። ይሁንና ያሬድና ቤዛ መፋቀራቸውን በግልጽ አውቀነዋል። ያሬድ ፍቅሩን ቢያምንም ደረቋ ቤዛ እንግዲህ ፍቅሯን አልቀበልም ብላ አሊያም ደግሞ ማፍቀሯን አላምንም ብላ ያሬድን እንደማላፈቅህ እርግጠኛ ሆኛለሁ ስለዚህ እኔን ለመርሳትና ሌላ ሰው ለመልመድ ሞክር ስትል ነበር ያሬድም በመሃል ግራ የተጋባ ይመስል ነበር በቀደመ ህይወቱ ወደ ሄለን ለመመለስ የሚፈልግ ይመስል ነበር በክፍል አንድ መቶ ስምንት ይሁንና በክፍል አንድ መቶ ዘጠኝ ደግሞ በሰጡን ፍንጭ ምንም አይነት ፍቅር በመካከላቸው እንደሌለ እና ሄለንም ይህንኑ በግልጽ ለያሬድ አስረድታው በመሃላቸው ምንም አይነት ነገር እንደሌለ ተማምነዋል ማለት ነው ያሬድም ከዚህ ቀደም ያሳያቸው ምልክቶች ለእሷ ከመጨነቅ ለእሷ ከማሰብ የሚያደርገው እንጂ ከፍቅር እንዳይደለ የሚያሳዩ ነገሮች ተመልክተን ነበር። ቅዱስ በክፍል 109 ካስቀመጣቸው ሀሳቦች አንዱ ቤዛ ብቻዋን መሆን እንደማትችል ነው። ጉልቤው ቲቪተኛው ማንንም የማይሰማው ቅዱስ ቤዛ ወይ ከያሬድ ጋር አሊያም ደግሞ ከእሱ ጋር መሆን እንዳለባት ነገር ግን ብቻዋን መሆን እንደማችል ተናግሯት ነበር። ይህንንም የሰማች ቤዛ መጨነቋን ከክፍል 109 ላይ ተመልክተን ነበር። ቤዛ ድርቅናዋን ትታ ወደ ያሬድ የምትቀርብበት ሌላኛው አስገዳጅ ምክንያት ሊሆን የሚችል ነገር ተፈጥሯል ማለት ነው የቅዱስን ዛቻና የቅዱስን ማስፈራራት ምናልባትም በሰላማዊ መንገድ ማስወገድ ካለባት ከእሱ ጋርም በሰላም መቀጠል ካለባት ሳትወድ በግዷ ወደ ያሬድ የምትጠጋበት እና ከያሬድ ጋር የምትላመድበት ከዚያም በኋላ ደግሞ ፍቅራቸውን ተገላልጸው ፍቅረኛ የሚሆኑበት እድል ሰፊ ይሆናል ማለት ነው። ቅዱስ እንግዲህ ይህንን ካደረገና ካስደሰተም በኋላ በዛው ኤፒሶድ ፊዮሪን አስጥሎ ነበረ። ጸጋይ ላከቻቸው ወጠምቻዎች ሊተናኮሏት ሲሉ አንደኛውን ከመሬት ጥሎ ፊዮሪ ጀግኗ ደግሞ ሌላኛውን ብላው ሁለቱንም ከመሬት ላይ ጥሏቸው ሲያመልጡ ተመልክተን ነበረ። እንግዲህ እኔ ኤፒሶዱን ከተመለከትኩኝ በኋላ አንድ ፖስት በዩቲዩብ ኮሚዩኒቲ ፖስት አድርጌ ነበር። ቤዛ ከማን ጋር ብትጣመር የተሻለ ነው የሚል አይነት ጥያቄ አስቀምጬ ነበር። ከ5200 በላይ ሰዎች ናቸው በዚህ ላይ ድምጽ የሰጡት። እንግዲህ ከ69 በመቶ በላይ ያሉ ሰዎች ከቤዛ ከያሬ ጋር ብትጣመር እሱን የለፋው ለእሱን የምትገባው የሚል አይነት ሀሳብ ሲያነሱ ተመልክቻለሁ። አንዳንዶቹ ደግሞ ያልተጠበቀም ጥምረት ሲያወሩ አይቻለሁ። ይሁንና በዚሁ ኮሜንት ስር ከተጻፉና ምናልባትም እኔ ካልጠበቅኳቸው ሀሳቦች አንዱ የሆ ሆነው የቅዱስና የፊዮሪ ጥምረት ጥያቄ ነው። ምንድነው ድንገት ነው ፊዮሪና ቅዱስ እንግዲህ የተገናኙት ከዚያ ቅዱስ እንደ ማንኛውም ሰው ሰብአዊነት እንደሚሰማው ሰው ፊዮሪን ሲከቧት ከዚያም በኋላ ሊተናከሏት ሲሞክሩ ማድረግ ያለበትን የወንድነቱን፣ አሊያም ደግሞ የሰውነቱን ትም እንዳለችው ከሴትም እንደተወለደ ምናልባት ማድረግ ያለበትን ያደረገው እንደ ታሪኩ ከሆነ ማለት ነው ይህንን አድርጎ ፊዮሪን ካስጣላት በኋላ እና ከፊዮሪ ጋር ተያይዘው ሲሮጡ የተመለከተው ኦዲየንስ ምናልባት የሁለቱም ጥምረት ውበት ይኖረዋል ብለው በማሰብ ፊዮሪና ቅዱስ እንዲፋቀሩ እየጠየቁ ነው የሚገኘው ማለት ነው። ደራሲውን እንግዲህ ብዕሩን ጠምዝዘው እነዚህ ሁለት ሰዎች እንዲፋቀሩ እንዲያደርግ ነው እየተናገሩ የሚገኙት አሊያም ደግሞ እየጠየቁ የሚገኙት ማለት ነው። ምናልባት ደራሲው ይህንኑ ሰምተው ብዕሩን ጠምዝዞ ፊዮሪን ከቅዱስ ጋር ያፋቅር የሆነው የሚለውን አብረን የምንመለከተው ቢሆንም፣ እኔም ይህ ጥምረት የተሻለ ነገር መፍጠር የሚችል ይመስለኛል። ምክንያቱም ጸጋ ስታደርጋቸው የነበሩትን ነገሮች ስንመለከት ምናልባት ከዚህ ቀደም ታደርጋቸው የነበሩትን በደንብ አድርጎዳ አስተዋለ። ጸጋ ከምታደርጋቸው ነገሮች መቆም ካለባት የግዴታ የፊዮሪና የቅዱስ ጥምረት መፈጠር አለበት። ይህ ጥምረት ደግሞ ምናልባትም ሌሎች ሰዎች ሳያስፈልጉት ጠላቶቹን ማስቆም የሚችል አሊያም ደግሞ የሚደረጉ ተንኮሎችንና ሴራዎችን በደንብ አድርጎ መጋፈጥ የሚችል በመሆኑ ይህ ጥምረት ከፍቅርነት አሊያም ደግሞ ካፕል ከመሆን በላይ ደግሞ የድራማውን ታሪክ በሚሄድበት ሰዎች በሚፈልጉት አሊያም ደግሞ በሚጠብቁት መንገድ ፍለው ማደግ እንዲችል ማድረጊያ መንገድ ሊሆን ይችላል ብዬ አስባለሁኝና እንግዲህ ደራሲው ብዕሩን ጠምዝዞ ፊዮሪን ከቅዱስ አጣምሮ አሊያም ደግሞ አፋቅሮ እኛን ያስደስተን ይሆን፣ ወይንስ ምን ይፈጠር ይሆን? አብረን እንመለከታለን። እንደሚታወቀው ግን ፊዮሪና ቅዱስ ለመጀመሪያ ጊዜ ነው በጥሩ መንገድ የተገናኙት። በዚህ የመጀመሪያ ቀን ግንኙነታቸው ነው እንግዲህ ያንን ነገር አድገው ወዳጅነት የፈጠሩት ማለት ነው። ይህ ወዳጅነታቸው እስከ መቼ ይዘልቃል አሊያም ደግሞ ምን ያህል በልባቸው ተልቆ ወደ ፍቅር ሊወስዳቸው ይችላል፣ አብረን የምንመለከተው ነው የሚሆነው ማለት ነው። ቅዱስ እንግዲህ ከዚህ ቀደም በአንዱ ላይ አላረፈም። በሌሎች ታሪኮች እንደተመለከትነው ደግሞ ረባሽና ምናልባትም ደግሞ ሰዎች እንዳይቀራረቡ ማድረግ የሚፈልግ ትዕቢተኛ ሰው ነው። ነገር ግን ፊዮሪ ጋር ሲመጣ አንድ ትልቅ ነገር አድርጎላታል። ፊዮሪም ከዚህ ቀደም ይህንኑ ነገር ለጓደኞቿ ስታደርግ ነበር። ባልና ሚስት ከአንድ ወንዝ ይቀዳሉ እንዲሉ እነዚህ ሁለት ሰዎች አንድ ላይ ቢጣመሩ ከአንድ ወንዝ እንደተቀዱ ባልና ሚስት ጥሩ ጥምረት ፈጥረው ጥሩ ካፕሎችም ይወጧቸዋል ብዬ አስባለሁ። ይህንን ነገር ደግሞ ደራሲው አድርጎ ያስደስተናል ብለን እናስባለን። ሌላኛው ደግሞ የቀስቴና የሹቻ ታሪክ ነው። ደራሲው እንድትለምኑ የምፈልገው ነገር አለ። ኧረ የቀስቴ ስቃይ ይብቃው ከቹቻ ይታረቁ። ቹቻ ከሱ እንደራቀች አሊያም ደግሞ እንዳኮረፈች ይዘልቃለች። ፉንቃዬ በሚል ስምም አትጥራኝ ስትል ጥላቸዋን ልታሳይ ትሞክራለች። ይሁንና ግን ለሱ ማሰቧ መጨነቋ አልቀረም። ምክንያቱም የምትወደው ፍቅረኛዋ ነው። ይሁንና ግን ለስህተቱ እየቀጣችው ነው የሚገኘው። ቅጣቱ ግን በጣም የበዛ ይመስላል። ቀስቲም ስቃይ መብቃት አለበት ብዬ አስባለሁ። ቹቻ እንግዲህ ቂሟን ረስተዋለች። ነገር ግን ቅጣቱ ትንሽ ከፍ ማለት ስላለበት እየተኩራራች ነው የሚገኘው። ይሁንና ኩራቷ የሚብቃ የቀስቲም ስቃይ ማቆም አለበት ብዬ አስባለሁ። ይህንን ያደርገዋል ብዬ እጠብቃለሁ። እንደሚታወቀው ሌላኛው በዚሁ ታሪክ ከተነሳው ነገር አንዱ ቦቸራ እንግዲህ ትምህርት ቤት ውስጥ በአንድ ካፌ ተቀጥለዋል። ስለዚህ ከዚህ በኋላ ቦቸራን በትምህርት ቤት ግቢ ውስጥ ልንመለከተው እንችላለን። ትርታውንም በቅርብ ርቀት እየተመለከተ ፍቅሩን ሊገልጽም ሌሎች እድሎችን ሊያመቻች ይችላል። አሊያም ደግሞ ከሌሎች ሴቶች ጋር እዚያው ተቀራርቦ ሌላ ታሪክም ፈጥሮ ምናልባትም ትርታውን ረስቶ በሌላ ፍቅር ሊጠለፍ ይችላል። እሱን አብረን የምንመለከተው ነው የሚሆነው። ክፍል አንድ መቶ አስር እንግዲህ ዛሬ ከአስራ ሁለት ሰዓት በኋላ ይለቀቃል ብለን እናስባለን። ይህ ክፍል ሲለቀቅ ከዚህ ቀደም ከነበሩትም የተሻለ ነገር ይዞ ይመጣል ብለን እናስባለን። በአዲሶቹም በኩል የሚነሱ ታሪኮች እንግዲህ አዝናኝነታቸው ቀጥሏል። ባለመነጽሩ አይናፋሩ ዳጊ ሴቶችን ጨራሹ ኢዮስያስ እና ሶሲ የፈጠሩት ሌላኛው አዲስ ጥምረት፣ ሌላኛው ውብ ታሪክ የሚሆን ይመስለኛል። መሰፋክር የሚባል ነገር እንደሌለ አምናለሁ ዓለም ደግሞ እንዳለ አላምንም ብላ ነበር። ኢዮስያስ እንግዲህ መስተፋቅር የሚባል ነገር እንደሌለ ለማረጋገጥ እኔን ጨብጭኝ ሲል ቻሌንጅ አድርጓት ነበር። ይህንንም ቻሌንጅ ሶሲ ተቀብላው ከደቂቃዎች በኋላ እንግዲህ ስለሱ ማሰብ ማቆም እንዳልቻለች ስትናገር ነበር። ሶሲስ እሱን አፍቅራት እንገላታ የሆነው አብረን የምንመለከተው ነው የሚሆነው። ኢዮስያስን ደግሞ ከሌሎች ሴቶች የምትከላከለው እሱ ላይ በማስወራት ስሙንም በማጠልሸት ሴቶች ከሱ እንዲርቁ ለማድረግ የምትሞክረው ቤቲስ ከዚህ በኋላ ምን ታደርግ ይሆን? አብረን የምንመለከተው ነው የሚሆነው። ቤቲ ሄቨን ጋር ኢዮሲያስ ሊቀርብ እየሞከረ ያለበትም ያለበት መንገድ አልወደደችለትም። ይህንንም ለማስቆም ግዴታ ስለ ስለሱ ያልተገባ ነገር ማውራት አለባት። ያንንም ነገር ነው እያደረገች ያለው። ቤት አፍቃሪዋ በስውር ፍቅሯን ይዛ ኢዮሲያስን ደግሞ ከሴቶች ጋር እንዳይቀራረብ ለማድረግ ነው እየሞከረች የሚገኘው። ቤቲ ይህ ስትራቴጂ እስከ መቼ ድረስ ያገለግላታል? አሊያም ደግሞ ኢዮስያስን በዚህ መንገድ እንዴት አድርጋ ትጠብቀዋለች? አብረን የምንመለከተው ነው የሚሆነው። ኢዮስያስ ደግሞ እዚህም እዚያም መርገጥ ማቆም የሚችል አይደለም። እሱ ብዙ ሴቶችን በማናገር ብዙ ሴቶችንም በመሳብ ከዚያ ሲያፈቅሩት ሲሰቃዩ ማየት የሚያስደስተው አይነት ካራክተር ነው። ስለዚህ ይህ ነገሩ እስከ መቼ ድረስ ይዘልቃል? እሱስ በዚህ ነገሩ እስከ መቼ ሊዘልቅ ነው ያሰበው? አሊያም ደግሞ ምን ያመጣበት ይሆን እሱስ አፍቅሮ በተራው ተንገላብቶ ሴቶች ይስቁበት ሲሆን አብረን ምንመለከተው ነው የሚሆን። ክፍል 110 እንግዲህ አጓጊ ሆኖ ዛሬ ከ12 ሰዓት በኋላ ተለቅቆ ምንመለከተው ነው የሚሆነው። እናንተስ በፊዮሪና በቅዱስ ጥምረት ምን ትላላችሁ? የሶሲና የዮ ሲያስስ ነገር ወዴት እንዴት ትፈልጋላችሁ? ቦቸራ ትርታው ጋር ቀርቦ ፍቅሩን ይግለጽ ወይንስ ከሌላ ሴት ጋር ተጣምሮ እንመልከተው? ከጄሪ ጋር ተቀራርቦ ፍቅረኛ ማቾች ቢሆኑ ጥሩ የሚሆን አይመስላችሁም? ይህንንም ጥቀሱልኝ። አብራችሁኝ ስለዘለቃችሁ አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታ ሰጠኋችሁ፣ ትደግፉኛላችሁ። በሌላ ቪዲዮ እስክንገናኝ ድረስ ሁሌም እንደምላችሁ እወዳችኋለሁ። ባይ ባይ